አሰላሙ አሌይኩም ወረህመቱላ በረከት። ውድ የቻናሌ ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እና ቪዲዮን ላይክ፣ ሼር፣ ስብስክራይብ እያደረጋችሁ ጀምሮ ማለት ነው። ጋይዝ ዛሬ በአዲሱ ብቅ ብያለሁ ማተናል። እንግዲህ አዲሱ ትኩስ ነገር ይዘን ማተናል ማለት ነው። ላይክ እያደረጋችሁ አዳዲሶቹ ደግሞ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ ድረስ ተከታተሉኝ በቅንነት ማለት ነው። እና ዛሬ እንግዲህ ይዤላችሁ የመጣሁት የሄለን እናት በዚህ እድሜዋ ሄለንን የምታክል ልጅ አድርሳ ወደ ስደት ለማውጣት ማሳቡ በራሱ እንደውም ልትወጣ ይቅር እና ልታስብ በጣም የሚከብድ ነው። ምክንያቱም ስደት ቀላል ነገር አይደለም። በይሁን አንድ ሰው ዝም ብሎ ወዶ ስደት የሚወጣ የለም እና ሄሌን ደግሞ ከእናቷ እንኳን አልፋ ሌላን ማርዳት ይችላለች ብዬ አስባለሁ ማለት ሄለን ያው ተከፋይ ናት። አክድ ቢዝነስ አላት ምናምን እና እናቷን እንዴት መካደም ያቃታታል። እንዲህ በብዙዎቹ ዘንድ በጣም በቃ አልልም፣ በጣም እየተወራላት ነው። ከዚህ በፊት እንደምታውቁት ከበማርክ ጋር ከማርክ አብራ የሚሰራበት ታይም ብዙ ጊዜ እናቷ እንደሌለች እና አባቷን እናታችን አምጣ፣ የት ናት? አስተዋውቀን አሳየን እያሉ ብዙ ይጨቃጨቁ ነበረ። እሷ እና ወንድሞ ማለት ነው ወንድሞ ወይም አብሮ ቪዲዮ የሚሰሩት ልጅ አንድ እና አይለን እናት እናቷን እንኳን እንደማታውቅ ነበር ከማርክ ጋር እንደምትሰራ ጊዜ እናቷን እንኳን የት እንዳለች ራሱን እንደማታውቁ ሆና ነው ቪዲዮ የሰራች እና እኛም ብዙ እና እናዝናት ነበረ። በሕይወት እያለች ልጆቿን አለማያቷ አለማግኘቷ በጣም ይከብዳል እየተባባል ምናምን ነገር ማለት ነው። አሁን ደግሞ አዲስ ትኩስ ነገር ያው ሄሌን እናት ወደ ዱባይል ስደት ልትመጣ እንደሆነ የሰፈራቸው ልጆች ያው እየሰሙት ያዩት በጣም ሼር እያደረጉ ሄሌንን ያው እየቆሸሹ ይገኛሉ። ምክንያቱም እናቷን እንኳን መያዝ አልቻለችም እንደዚህ የሆነች ምናምን ምናምን ብሎና እውነት ከሆነ ህልም በጣም ይከብዳል። እውነት ምክንያቱም እናትሽ በዚህ እድሜ ስደት ማውጣት የለባትም። ለአንድ እናትሽ አንቺ አታጭም ብዬ አስባለሁ። ምክንያቱም እሷን በዚህ እድሜ ስደት ስትወጣ መቼም አንቺ በተመልካቾችሽም ሆኖ በጓደኞችሽ ዘንድ ምንም ክብር ይኖረሻል ብዬ አላስብም። ምክንያቱም እናትሽን የሚታክል ስደት ሊክሽ አንቺ በሀገር ቤት ዘንድተሽ ስትኖር ስትኖሪ ምኑንም ደስ አይልም። ስለዚህ በምትችው እናትሽን እዛ ሆና ብታግዣት ባይሆነኝ። ምክንያቱም በዚህ እድሜ ስደት ይከብዳል እ ብቻ የታየኝ ነው። በጣም ከባድ ነው። በእርግጥ ሄሌንን የምታክል ልጅ አድርሳ ስደት መውጣት የለባትን ብዬ ነው ሚያስበው። ምክንያቱም ሄለን ምንም አይነት ስራ ባይኖራት ኦኬ፣ ግን ሄለን አሁን እየሰራች እያገኘች ከእናቷም ሌላ አልፋ ማስተዳደር ማርዳት የምትችል እናትና እናቷ ደግሞ በዚህ ስደት መውጣት የለባትም ብዬ ነው ሚያስበው። ወደ ሩትሻ ስናልፍ ደግሞ ምንድነው፣ የሩታና የአብርሽ አብሮ መሆን የውታ ጀራ ወጣቶቹ እንቅልፍ ከለከላቸው እንዴ? ሁልጊዜ አዲስ ትኩስ ነገር ይዞ ማምጣት አይሰለቻችሁ እንዴ? እነዚህ ልጆች እስኪ ቢያንስ ሰላም ፈጥራችሁ አንድ ላይ እንዲሆኑ አድርጉ እንጂ። ማለቴ አንድ ሰው ሲጣላ ሲራረቅ ለማስታረቅ ወይም ደግሞ ለማቀራረብ እንጂ አዲስ ፋይል እየከፈታችሁ ገና ለገና በመሃላችሁ ክፍተት እየፈጠራችሁ የምትሄዱ ወጣቶች፣ እናንተም እኮ ነገ የጠፋንተው ይደርሳችኋል። ኢቪን ደግሞ ሩት አሁን እርግዝና ነው በቀ እያሳየ ነው፣ እርግዝና ነው በቀ እየታየ እየሄዳ ነው። እና እርግዝና ወደዚህ፣ ወደዚያ ከአንድ ቤት ወደ አንድ ቤት ቤተሰብ ጋብና ምን እያለች እንደዚህ እያለች ከምትኖር አለ ቢያንስ ጥሩ ጓደኛ አንድ ጥፋ፣ እነሱን የሚያስታርቅ አረ ነገሩን አካበዳችሁት። የእውነት ደግሞ ውሸት ነው ፎቶኮፕ ነው ተብሎ እኔ እያለፈውን ነገር አሁን እንፈጹም። ፎቶሾፕ አይደለም ከአብርሽ ማለቴ አብርሽ ከነጻነት ልጅ አለው እየተባለ አዲስ ፋይል እንደ ስራም ቢሆን እኮ አይደብራችሁም? በእርግጥ ስራ ነው ኦኬ። ምክንያቱም አንዴ በሩቴ አንዴ በአብርሽ ነው ቪዲዮ እየተሰራ ያለ። የስራ ጉዳይ ቢሆንም ለምታ አንደኛ ደረጃ ለተመልካች ክብር ኖራችሁ፣ ሁለተኛ ደግሞ ሩት አንቺ ርጉዝ ነሽ አርፈሽ ቤተስተቀመጪ ትዳርሽን መስርጂ እና አንቺ የምትሰሪ ቪዲዮ ወይም ደግሞ እናንተ የምትሰሩት ቪዲዮ ለአንዱ እኮ ትምህርት ነው የሚሆነው። ትምህርት ማይሰጣ ቪዲዮቹን አሁን ለፍቅር ማሳወጥ እየከፈልን ነው ወይንስ ምንድን ነው እናንተ እያስፋፋችሁ ያላችሁት ነገሩ? አሁን ካሁኑ ይቋጫል እየተረጋጋላችሁ ህይወታችሁን ትኖራላችሁ ብለን ስናስብ እናንተ አዲስ አንቀጽ እየከፈታችሁ ነው የምትሄዱት። እና በዚህ ሁኔታ ደግሞ ለብዙ ወጣቶች ዶንቆርና ነው እያስተማራችሁ ያሉት ብዬ ያሰብኩት። ምክንያቱም ሲበዛ ጥሩ አይደለም። እንዴት አንድ ሰው እኮ ይጣላል፣ ይታረቃል፣ ይጨቃጨቃል፣ የሆነ ጊዜ ሰላም ይፈጥራል። እንደ የሆነ ስህተት እኮ የሰው ልጅ ስህተት ያለው እንዴት ለምንተሳሰተ አይባልም። ግን ስህተቱን አስተካክሎ ማኖሩን እንጂ ሁልጊዜ ስህተት እየፈጠራችሁ ስህተት እያፈለጋችሁ እስከ መቼ ድረስ እና በዚህ ሁኔታ ደግሞ እንደዚህ እየተጨቃጨቃችሁ ነው ልጃችሁ የምትወልዱት። እኛ ለተመልካች የራሱ እኮ እያረገዛችሁ እናንተ እያላችሁ ለእኛ ለተመልካች ነው እንዲሁም ሀሳብ የፈጠርን። አሁን ከጊዜ ወደ ጊዜ ልጁ ያው ወራቱን እያቋጠረ ነው የሚሄደው። ቢያንስ አሁን አረጋዝጉ ካልሽ ራሱ ሶስት አራት ወር ይሆናል ምናልባት ቢበዛ ነው ማለት ነው። እና እንደዚህ የተጨቃጨቃቸው ነው ልጃቸውን የምትወልዱት። ራፉ ይበቃቸዋል። ሰላም ፍጠሩ። የእውነት ሩቲ ደግሞ የሰው ወር እንዳሰሚ እንዲህ በዚህ በዛ ኮማር ራሱ አይጣፍጥም።